አንዬ ኢዝራን እንደምታፈቅረው ለሰላም ነገረቻት። አሁን ማድረግ የሚገባኝን ንገሪ ብላ ለሰላም ነገረቻት። ኖላዊ ና ተምቹ በእርግብ ቦርሳ ተጣሉ። እርግብ ሁሉንም ነገር ለወይዘሮ ሜላት ነገረቻት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዴ ተከበራችሁ የቻናሊ ቤተሰቦች በእያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ ማለት ነው። እንግዲህ ዛሬ ላይ ድንብላል መጣለኝ። ድንብላል ሁሉንም ነገር ለወይዘሮ ሜላት ነገረቻት ማለት ነው። እስከ ራዜ ድረስ ያስጨነቋትንና በቢላ ሁሉ እንደሚዝቱባትና እጇን ሁሉ የተቆረጠችውን ለወይዘሮ ሜላት አስረዳቻት። ከዛም እንግዲህ ወይዘሮ ሜላት አሁን ላይ እኔ በቤቴ እንደዚህ ተደፍር ያለው ማለት ነው ከኔም አልፎ አንቺ ላይ ደርሳለች ወይ? በማለት እንግዲህ በጣም ተናዳ ነው ያለችው ማለት ነው። እርገ ድንብላልዬ፣ እኔ እንድትናደዱና ሌላ ነገር እንድትገቡ ሳይሆን እኔ እውነቱን ለመናገር እንድታውቁት ነው የምነግሮት ብላ እንግዲህ ተናግራ ሁሉንም ነገር ወደ ፊት ሄዳለሽ ማለት ነው። ወይዘሮ ሜዳት አሁን ላይ ባዩሽ አሁን እንግዲህ አበቃለሽ፣ መቼም ቢሆን ከእስር ቤት አትወጭም እያለች እየዛተች ባለው ያለችው ማለት ነው። አሁን ላይ ሀንዬ የምታስበው አሳባም አድሯም ሁሌም ቀንም ሌሊትም ኢዝራን እና ያሲርን ነው ማለት ነው። እና ከሁለታቸው የትኞቹ እንደሚሻልሽ እንግዲህ መርጠሽ በነገራችን ላይ ኤዝራ አሁን ነው የመጣው። ያሲር ግን ላንቺ ብዙ መስዋዕት እየከፈለ ልጅ ነውና እየጣመሩ የሚልም እንግዲህ አሁን ላይ ፍቅር ውስጥ እየገባች ትመስላለች ሀንዬ ማለት ነው። በጣም የሚገርም ሁኔታ ነው። ያው እሷ ሰውን ስትቀርብ በህትና በወንድምነት እንጂ ፍቅር የሚለው ነገር አይገባትም ነበር ማለት ነው። አሁን ግን ኤዝራ የሚባለው ልጅ እውነቱን ስለ ነገራት እንደሚወዳት ስለ ነገራት በጣም ገርሟታል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ሀንዬ መኝታ ራሱ እያጣችበት ጊዜ ላይ ናት ማለት ነው። ሰላም ምን ሆነች ነው ማትተኘው ብላ አለቻት። እኔ የሆንኩትን ነገር አላቅም፣ ሰላምዬ ተኝ በቃ ብላ እንግዲህ፣ ከሌሊቱ አንቺ ያን ጆሮ የሚባለው ልጅ ታፈቅረዋለሽ እንዲ ብላ አለቻት ማለት ነው። ማን ነው ጆሮ እሱ እሱ እኮ እንደሚያፈቅርሽ ሁሉ አንድ ቀን እኔን ጠርቶኝ ሀና አንድ ነገር ብትሆን እኔ ገዳችኋለሁ ብሎ ዝቶብናልና በጣም ነው የሚያፈቅርሽ ብላ ስትነግራት፣ እንዲህ ቆይታ ያሴር ለእኔ እንደማይወደኝ ነግሮኝ፣ እንዴት ነው ለሰላም የነገራት? እያለች ግራ ገብቷት እንግዲህ ሰላምዬም ለሀና እኔማ ቆይ ጠይቀዋለሁ ብላ መልሳ ተኝታለች ማለት ነው። አሁን ላይ እንግዲህ ሀንዬ ያሴርና ኤድራ በሁለታቸው መሀል ላይ ነው የምትገኘው ማለት ነው። ግን ከማንኛቸው እንደሆነች የምናውቀ አይመስልም። ከዛ በመቀጠል እንግዲህ አቶ መስፍን አሁን ላይ የወይዘሮ ባይሽን ጉዳይ ምን ለማድረግ እንዳሰበ በጣም ሀሳብ ውስጥ ገብቷል ማለት ነው። የሚገርም ሁኔታ ነው። ወይዘሮ ባዩሽ የምትባል ሴትዮ እንግዲህ በጣም አሳፋሪና ጨካኝ ሴት አረመኔ ሆናለች ማለት ነው። ከዛም አልፎ ተርፎ እንግዲህ የሚገርመው ነገር ማለት ነው ወይም እኔ አላውቅም አሁን ላይ ወይዘሮ ባዩሽ ተብዬዋ የምትሰራው ተንኮል እና ለምሳሌም ጦርነቱ ገና ተጀመረ እንጂ ምንም አልተሰራም ነው ያለችው ማለት ነው። አሁንም ከእስር ቤት ወጥታ ወይዘሮ ሜላትን እና አቶ መስፍንን እንደምትለያይና ንብረታቸውን በቃ የሆነ ነገር አድርጋ ሜላትን ለመቅረብ ስለሆነ እሷ እየተነሳችው ቁማለች ማለት ነው። እንግዲህ እርግብም አሁን ላይ ከተምቹ ጋር ወርቁን ካላመጣ እኔን አታገኘኝም ብላ ተሰናብታው ስልኩን ዘግታበታለች ማለት ነው። ተምቹ አሁን በሚገርም ሁኔታ የርግብ ሁኔታ እያሳሰበው ራሱን ጥሎ ያው ሴስ ውስጥ ገብቷል ማለት ነው። ከዛም አልፎ እንግዲህ እ እነ አን የቤት ሂዶ ያንን ፖርሳ ካን የቤት ባለፈው ስላታው አሁን ደግሞ አቶ ኖናዊ ሊጠይቅ ሲመጣ ኖናዊ ደግሞ ምድነው? ብሎ ሲለው ፖርሳ እኔ የማን ነው ፖርሳ ፎርሳ እንደዚህ የሚታዘል ያ ፖርሳ ኮ የሐንዬ መስሎኝ በሰበብ ሐንዬን ለማየት ስል ለቤተሰቦቿ አድርሻለሁ ብሎ ሲለው ፖርሳውን እንድትሰጡኝ፣ እኔ ፖርሳውን እርግብን የማገኝበት ነው ብሎ ሲል እርግብ እኮ ወንጀለኛ ናት። በቃ አንተ ከልጆ አስበልጠው የኔን ስሜት ገለው ልጆን በለጡ ማለት ነው እያለ እንግዲህ ፊተምቱን በጣም ተሰቃይቶ ስለነበረ እያለቀሰ ነገረው ማለት ነው። ከዛም እንግዲህ ሻቱ ኖላዊ እንግዳስ ያነሻን ፖርሳ ካላመጣ ህርግብን አታገኛትም አልነግርህም ብሎ ዝቶበት ወጥቷል ማለት ነው። ከዛም በመቀጠል እንግዲህ ያሁሉ አልፎ ለሀና ደውሎ አንቺ ፋራ የትነሽ ምንድነሽ ብሎ ከና እኔ ፋራኮ ከዘሬ ነው ከአባቴ ነው ብላ እያለች እንግዲህ እኔ እምልህ ቦርሳው አሱ ቤት ነው። አፋራ አባትሽ አምጥቶታልና ቦርሳው እንድታመጭልኝ ብሎ ሲላት ከዛም በኋላ እሺ ብላ እንግዲህ በሀሳቡ ተስማምታ የእርግብን ቦርሳ ተምቹ ያመጣውን ወደ እነ ሃና ቤት መልሳለች ማለት ነው። ከዛም በሚገርም ሁኔታ ላይ አሁን ላይ እንግዲህ በሚገርም ነገር የሚገርመው ተምቹ አቶ ኖላዊ ይቅርታ ሲጠይቀው ራሱ ይቅር አላደርግልህም ብሎ ብሎታል ማለት ነው። በጣም የሚገርም ነው የሱ ጉዳይ ማለት ነው። በዛም አልፎ እንግዲህ ተምቹ ተብዬው አሁን ያለበት ሁኔታ በጣም የሚገርም ስለሆነ ከአቶ ኖላዊ በዛ መልኩ ይሄዱልኝ ከፊቴ፣ አሁን ብቻዬን መሆን ነው እያለ ሲገላምጠው ስለነበረ ተምቹም አሁን ደውሎ አቶ ኖላዊ ፖርሳ መቶልሃል መውሰር ስችላለ ሲለው፣ እንግዲህ ተምቹ ሂዶ አቶ ኖላዊን አንተ አንተ ትልቅ ሰው ነህ መጥተህ ይቅርታ ስትጠይቀኝ እኔ ግን እንደዛ ገላምጫለሁ እና አሁን ይቅርታ አድርግልኝ ብሎታል ማለት ነው። ከዛም በመቀጠል እንግዲህ አቶ ኖላዊን ለተምቹ ይቅርታ አድርጎለት እኛ እናንተና አባት አንተና ሀኒዬ ልጆች በጣም ጥሩ ሰዎች ናቸው። እኛ ግን ሌቦች ነን፣ ግን እዛ ውስጥ እየገባ ነው ደግሞ ሲቸግረን ና ብዙ ነገር ስላሳለፍን ነው ብሎ ሲለው አቶ ኖላዊም አዎ፣ ልጄ እናንተ እኔ ሀኒዬን ባላሳደጋት ኑሮ ሀኒዬን ይሄ አጋጣሚ እሷ ላይ እንደሚደርስ እርግጠኛ ነበርኩም እያለ እንግዲህ ሲነግረውም አቶ ኖላዊም አሁን ይቅር ብያለሁ ምን አድርገህ ብሎ እንግዲህ ተምቹን ይቅርታ አድርጎለታል ማለት ነው። ተምቹም እንግዲህ አሁን ላይ ፎርሳው ተገይቶለታል ይቶለታል ለድገብ እንዴ እንደሚታረቅ እናውቃለን ማለት ነው። ከዛም በመቀጠል እንግዲህ ወይዘሮ ሚላት አሁን ላይ ወይዘሮ ባይሽን ሂጄ ጠይቃለሁ እያለች የተነሳች ነው። የቤቱ ሰዎቹ ደግሞ አንቺ ሄደሽ ጠይቅሽ ማለት ወይዘሮ ባይሽን ሄደሽ አስፈታሻት ማለት ነው አይሆንም ብለው ከልክለዋታል። እሷ ደግሞ ተቆጥታ ክላስ ገብታለች ማለት ነው። አቶ መስፍን ድንብላልን ወደ ክቼን ሄዶ አናግሯታል። አንቺ በቃ ለወይዘሮ ሜላት ለሜሉ የነገር ያቶም ሁሉ ነው ፖሊሶች ብትነግሪልን እና ማትረጃ ብትሆኝ ብሎ ሲጠይቃት ድንብላል ደግሞ እውነት እሺ አላለችም። ምክንያቱም እኔ ፖሊስ የሚባል እፈራለሁኝና አልሄድም ነው ያለችው ማለት ነው። እሷም እሷም ደግሞ እንደዛማ ከሆነ የኔን ንገሩ እንጂ እኔ አልሄድም ብላ እንግዲህ ቃል ገብታለች ማለት ነው። ለመስፍን እንደዚህ ብላ ነግረዋለች። እሱም ደግሞ እንግዳስ በጣም በጣም ለምኖ ነው እምቢ ስትለው ካስቀየምኩሽ ይቅርታ ብሎ ትቷት ወጣ ማለት ነው። ምክንያቱም ድም ብላል፣ እጄ ሲቆረጥና በቢላ ሲዛትብኝ የት ነበርን? ያንን ሁሉ ነገር አላውቅም። አሁን ግን እኔ አለሁሽ፣ ምንም እንዳትፈሪ ድም ብላል ቢላትም፣ እሷ ግን በጭራሽ ልታደርገው አልቻለችም ማለት ነው። ከዛም አልፎ እንግዲህ ወይዘሮ የሚላት አሁን ላይ በጣም በሚገርም ሁኔታ ባዩሽን ሄዳ ለማስፈታት ነው ወይስ ክስ ለመመስረት የሚለውን እንግዲህ አብረው ምን አይሆናል። አሁን ላይ እንግዲህ ምሳሌና አቶ ኖላዊ ለእርግብ አፎን ለባዩሽን ለማያያዝ እንግዲህ ከአቶ ኖናዊ ማስረጃ ሊሰበስቡ ሄደዋል። ምሳሌና አባትየው ማለት ነው። አቶ መስፍን እና ምሳሌ ቀጥታ ወደ ሀኒ የቤት ሄደው አባቱን አባቷን ሊያናግሩ እና ማረጃ ካለ ወይዘሮ ባዩሽኝ ምክንያቱም ለፖሊስ ነው ስላቸው እንግዲህ እሱ ደግሞ እሺ የሚል ሂሳብ ሰጥቶታል ማለት ነው እሱም ደግሞ ከዛም እንግዲህ አቶ ኖላዊ የኔ ማስረጃ እኮ ለሀንዬ ሰጥቻታለሁ፣ ከፎቶ ውጭ ምንም ማስረጃ የለኝም ነው ያለው። ያንንም ፎቶ እንግዲህ እንዴት አገኘው ብሎ ሲጠይቀው ያጎቱ ልጅ ሊጠይቅ የመጣ ከአሜሪካ የሆነ ፖሊስ ነበር እና በሱ ምክንያት ነው ይህንን ያገኘሁት፣ እና አሁን ላይ ግን ምንም የለም፣ ግን የምችለውን አደርጋለሁ ብሎ እንግዲህ ተለያይተዋል። ከዛም አልፎ እንግዲህ ምሳሌ እና አባትየው ወደ ቤታቸው ተመልሰዋል ማለት ነው። አንዬና እርግብዬ እንግዲህ ወደ ትምህርት ቤት እየሄዱ አንዬ ምን ሆነሽ ነው? እንደው ግን ብዙ ሰዓት እኮ ጸጥ አልሽ ጸጥ ከምቴና አፊት የሆነ ነገር ከምቴ አውሮተሽ ንገሪ ብላ እንደው ሲትዛል አንዬ ምን እኮ ያዝራ ብላ ስነግራት እዝራ ምን ሆነሽ እድራ ተለያየን እወድሻል በዚህ መልኩ ከቀጠልን እኔ ወደ ፍቅር ስለምገባ እጎዳለሁ እና እንለያይ አለኝ፣ ስትላት እንግዲህ ሰላምዬ ደግሞ ደግሞ በሳቅ ነው ሞተች ማለት ነው። ምክንያቱም ሰላምዬ እውነት ጽዮን ያለችው እንደሚወድሽ እውነት ሆነ ማለት ነው ብላ እየሳቀች፣ ከዛም በኋላ ምን ላድርገይ ብላ ስትላት፣ ምን ላርግማ ትንስ ገደረር ብለሽ እሺ ማለት ነው ምን በቃ ፍቅር አይገባሽም እንዴ ለፍቅርም ቸረኝ እንዳትይ ያ ሴርስ ብላ ስትጠይቃት ያሴር እኮ የደሃ ልጅ ነው በዛ ላይ ሌባ የዝራኮ የገበስ ተማሪ መልከኛ መልከ መልካም የሀብታም ልጅ ስትላት ባልፈቀር ይቀርብኝ ብላ እንግዲህ አንቺ ብትፈቀሪም በቃ ሀሳብ ሆነብሽ እኔ ስትወደጅም ብላት እንግዲህ መንገዳቸውን ቀጥለዋል ማለት ነው። የሚገርም ነው። እቤት መጥተው እንግዲህ ሰላምዬ አሁን የሀና ነገር ስላሳሰባት እስኪ አሁን እውነቱን ንገሪኝ እያለች እንግዲህ ሀን በቃ ፍቅር የያዘው ሰው እኮ ምግብም ይበላም እያለች እያቾፈችባት ነበር ና ከዛም እንግዲህ አሁን እንግዲህ እያንዳንዷ ነገር ተነግሪኛለሽ ብላ ይዛታለሽ ማለት ነው አንዬ በሁሉም ነገር በጣም ተጨንቃለች። ይተዛም ድንብላ ብላን እንግዲህ እናንተ እኮ እምርትሩን ወይና አንድ ላይ ስትሆኑ እኮ እምርህ ታማቾች ናችሁ። ያቺ ጃርት ጋር ስትሆኑ እኮ ጭራሽ አይደለም እህ ምንም አይመስሉም። ያቺ ጃርት ስትል እንግዲህ ሰላም እውነቷን ነው ብላ አለች። ከዛም አልፎ እንግዲህ ሰላምዬ ይህን ይሄ በቃ ምንድን ነው ሰው ማማት ሰው በሌለበት ብላ ስትል እንግዲህ ድንብላል ብላል፣ አንቺ ቆይ ሁሉን ተቆጣጥረሽ ትችይዋለሽ እንዴ ነው ያለቻት ማለት ነው። ከዛም አልፎ ተርፎ እንግዲህ ድን ብላል አሁን ላይ በጣም የሚገርም ሁኔታ ነው የምታሳየው ማለት ነው። ምክንያቱም እውነቷን ነው። ለአቶ ኖላዊ እንግዲህ በድጋሚ እቤታቸው መጥቶ ብዙ መስተንግዶና ብዙ ነገር አድርጋ ቡና እስከሚፈላ ድረስ ብለዋለች። እሱ ግን ተጨራሽ እንትን አላለም። ከዛም አልፎ ተርፎ እንግዲህ አቶ ኖላዊ በድጋሜ እነህንዬ ቤት ሄዶ ወይዘሮ ሚላትና አቶ መስፍን ስለ ወይዘሮ ባዩሽ የሚያናግሩትና ማስረጃ ካለህ ብለው ጠይቀውታል። እኔ እናንተን በተቻልኩት መቀን አግዛችኋለሁ ያህን ቤተሰቦች ሰዎች አይደላችሁ፣ እንዲህ ብሏል። እንግዲህ እሱ ደግሞ ያው አሁን ላይ ምንም ማስረጃ የለኝም ብሏል ማለት ነው። ከዛም አልፎ ተርፎ እንግዲህ አቶ ኖላዊ አሁን ላይ ቡና እየተፈላልሃል ተብሎ እንግዲህ እሱ ቤት ተቀምጧል ማለት ነው። በጣም የሚገርም ሁኔታ ላይ ነው። ሁላቸውም ቢሆኑ ያሉት ማስፈራ ላይ ነው ይመስላሉ። እና መጨረሻው ወይዘሮ ባዩሽ እንደምትፈታ አቶ መስፍን ጠንቅቆ ያውቃል ማለት ነው። ምክንያቱም እሱን እንደምትወደውና ወይዘሮ ሜላትና አሁንም ምንም ነገር እንዳልሰራት ምንም የሰራ አይመስለኝም ስላለችው ወይዘሮ ሜላት እንደምትፈታ ነው የሚያውቀው ማለት ነው። እና ቪዲዮ ደስ ጋላችሁ ላይክ፣ ሸር በማድረግ ቤተሰቡን እወዳችኋለሁ። መልካም ቀዘ ይሆንላችሁ። ባይ ባይ ቀጣይ ፓርት ደግሞ ይሸበቅዳል ማለት ነው። አላህ ሱብሃነሁ ወተዓላ ሀገራችን ሰላም እንዲያደርግልን በያላችሁበት፣ ያለው ሀገናችን ሁሉ ከእናንተ ጋር ይሁን። ባይ ወዳችኋለሁ።